ጤና ይስጥልን። ይህ የወቅታዊ ጉዳይ ዝግጅታችን ነው። ዛሬ ከሰሞንኛው የፋኖ እንቅስቃሴ ጋር ተያይዞ አንድ እንግዳ አለኝ። እየሆነ ያለውን ለመረዳት ያህል እንዲረዳን ነው። እንግዳዬ ራሱን እንዲያስተዋውቅና ኃላፊነቱንም እንዲነግረን ጋብዘዋለሁ። ሰላም፣ ጤና ይስጥልኝ። እሺ፣ አመሰግናለሁ ለዚህ ቃለ መጠይቅ ስለጋበዝከኝ። በቅድሚያ በተቋሙ በአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ስም በተቋሙ ስም ምስጋና ይላቀርብ እወዳለሁ። አርበኛ አበበ ሙላቱ ባላለሁ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት ሃላፊ፣ እንዲሁም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ ነኝ። አመሰግናለሁ። እሺ እኔም በጣም አመሰግናለሁ። እንግዲህ ሰሞኑን በተለያየ ሚዲያም በዘገባም በመግለጫዎቹም የሚታወቁ ነገሮች አሉ። ሌሎች አደረጃጀቶች መግለጫ አውጥተዋል። እናንተም ለዛ ማብራሪያም መልስም የሚሆን መግለጫ አውጥታችኋል ከሶስት ቀን በፊት በዚሁም መሰረት የመጀመሪያው ጥያቄ የሚሆነው የተለያዩ የፋኖ አደረጃጀቶች የጎንዮች ጥቃት ውስጥ እንደገባችሁ ነው የሚታወቀውም እየተዘገበ ያለው ለመሆኑ ምን ተፈጠረ ከዛ ብንጀመር የተሻለ ይሆናል አመሰግናለሁ ያው እንግዲህ መዋቅራዊ መለያየት የተፈጠረ እየተፈጠረ እንዳለ ይታወሳል እንግዲህ በተለያዩ የፋኖ አደረጃጀቶች መካከል መዋቅራዊ መለያየት የተፈጠረው የአማራ ፋኖ ህዝባዊ ድርጅት በሁሉም የፋኖ አደረጃጀቶች መስራችነት በቃለ መሀላ ከተቋቋመ በኋላ በህገ ደንቡ መሰረት የመጀመሪያው መሪን ለመምረጥ ምርጫ ተደርጎ ውጤቱ ከታወቀ በኋላ ነበረ። በምርጫ የተሸነፉት አደረጃጀቶች ውጤቱን አንቀበልም ብለው እንግዲህ የአማራ ፋኖ ህዝባዊ ድርጅትን ረግጠው ወጥተዋል ማለት ነው። የምርጫ ዘጠና ሰባት ታሪክ ነው የተደገመው። በኢትዮጵያ ብቻ ሳይሆን በብዙ የአፍሪካ ሀገራትም ስልጣን አፍኖ ሳይሆን በተቃዋሚዎችም በኩል የምርጫ ውጤትን በፀጋ የመቀበል ችግር እንዳለ ይታወቃል። ይህ ችግር ነው ትግል ፈተና ውስጥ የከተተው ማለት እንችላለን። እንግዲህ በፋኖ ውስጥ ብቻ ሳይሆን ሰፋ ያለ ችግር መሆኑን መገንዘብ ይገባናል ብዬ አምናለሁ እንደ ተቋም። ሌላው የትግል መነሻችን እንደ አማራ እንግዲህ በመንግስት የተከፈተብን የዘር ማጥፋት ጦርነት ነው። ይህን ችግር ከስር መሰረቱ ለመፍታት እንደ ግብ ያስቀመጥነው ፍትሐዊና ህዝባዊ የሆነ ሀገራዊ ስርዓት ማቆምን ነው ፍትሐዊ ስርዓት ለማቆም እኛ ራሳችን ፍትሐዊ መሆን አለብን ብለን እናምናለን እንደተቋም ስልጣን ከያዝን በኋላ አይደለም ፍትሐዊ ሌላም ነገር መሆን የሚቻለው እንደ ስልጣን ከያዝን በኋላ ብቻ አይደለም ፍትሃዊ መሆን ያለብን ብለን እናምናለን እንደ ተቋም ማለት ነው ፍትሃዊ መሆን ያለብን አሁን ነው ብለን እናምናለን እንደተቋም ሂደቱን ፍትሐዊ ካልሆነ ውጤቱን ፍትሐዊ ልናደርገው አንችልም። የሚል እምነት አለን እንዳጠቃላይ ፍትህ የሚጀምረው ደግሞ የምርጫ ውጤቱን ከመቀበል ብቻ ሳይሆን ከማስከበርም ነው። እንግዲህ እንደምናስታውሰው ምርጫ ዘጠና ሰባትን ቅንጅትን ቅንጅት ያንን ሁሉ ዋጋ የከፈለው እና እንግዲህ ታሪክ ሰርቶ ያለፈው የምርጫውን ውጤት ማስከበር የትግሉን ወይም የትግሉ ነፍስ መሆኑን በትክክል በመረዳቱ ነው ብለን እናምናለን። ሌላው በሁለት ሺህ አስር ያየነው የህወሀት ውድቀት እሱን ማየት እንችላለን። በአስራ ዘጠኝ ዘጠና ሰባት የምርጫውን ውጤት ለማስከበር ቅንጅት ያደረገው ትግል ውጤት እንደሆነ በግልጽ ይታወቃል። የዓለም አቀፍ ማህበረሰቡ የሚያውቀው ነው። በአንጻሩ የተጭበረበረ የምርጫ ውጤት ተቀብለው ከገዢው ፓርቲ የስልጣን ፍርፋሪ ያገኙት ከታሪክ መማር ግድ ይለናል ብለን እናምናለን። እንደተማ የምርጫን ውጤት ማክበርን ማስከበርም ግዴታችን ነው ብለን እናምናለን። እንግዲህ በጥቅሉ የምርጫ ውጤት አንቀበልም የሚሉት በእርግጠኝነት የወያኔ የመንፈስ ልጆች ናቸው። የምርጫ ውጤትን አሳልፈን አንሰጥም የሚሉት ደግሞ የቅንጅት የመንፈስ ልጆች እንደሆኑ እናምናለን። እንደ ተቋም ሰሞኑን ለተፈጠረው ችግርስ ማነው ኃላፊነት የሚወስደው? ከምርጫ ባሻገር ይሄ የመተኳኮሱን ጉዳይ፣ የጎንሾች ሽኩቻን ማነው ኃላፊነት የሚወስደው? ማነው ቀድሞ የጀመረው? እንግዲህ መፍትሄው ቀላል ነው ብለን ነው የምናምነው ላይ ማለት ነው ይህን አሁን የመጀመሪያውን የጠየቀኝን ጥያቄ ማና ሀላፊነቱን የሚወስደው ለሚለው እንግዲህ የተረጋጋ ሀገር የሚኖረን የምርጫን ውጤት ሁላችንም ስናከብር ነው ብለን እናምናለን ሁላችንም የተረጋጋ የፋኖ ትግል የሚኖረን ሁላችንም የምርጫን ውጤት ስናከብር ነው ብለን እናምናለን ስለዚህ መፍትሄው ይህ ነው ሊሆን የሚችለው እንደ ተቋምን ያልኩ ሀላፊነቱን ሊወስድ የሚችለው የምርጫ ውጤት አንቀበልም ያሉ አካላቶች አሉ እነሱ የምርጫውን ውጤት ካልተቀበሉ የግድ እንግዲህ አምባገነን የሆነ አካሄድን ገና ከወዲሁ እየተለማመድን መሄድ መቻል የለብንም ብለን እናምናለን ስለዚህ የምርጫን ውጤት አሳልፈን አንሰጥም እና የምርጫን ውጤት አንቀበልም የሚሉ ሂደቶች ናቸው። አንቀበልም ያሉት በዛኛው በኩል ያሉ አደረጃጀት ሂደቶች ናቸው። በዛኛው ስትል እነማንን ማለት ነው? ግልጽ እንዲሆን በዛኛው አደረጃጀት ስትሉ እነማንን ነው እንደው መግለጽ ብቻ። አራቱ የፋኖ አደረጃጀትንን ብለው እንግዲህ የምንድን ነው ምንም አይነት ድርጅት ያልፈጠሩ አራቱ የፋኖ አደረጃጀትነን የሚሉ የሎጎ አደረጃጀቶች ብዬ ነው እኔ ማምነው። እንደ ተቋም እነዚህ አደረጃጀቶች የምርጫ ውጤቱን አንቀበልም የሚሉት ከሚሉት ወገን ስለሆኑ፣ ይሄ ደግሞ የምርጫ ውጤትን አልቀበልም የሚለው የወያኔ መንፈስ እንደሆነ ነው እኛ እንደ ተቋም የምናምነው። እኛ ደግሞ የምርጫ ውጤትን አሳልፈን አንሰጥም የሚል ከታሪክም እንደምንረዳው ቅንጅትን ማንሳት ይቻላል። ያ የዛ መንፈስ መኖር መቻል አለበት። ከአሁኑ አምባገነንነትን ተለማምደን የምንሄድ ከሆነ አምባገነን የሆነ ስርዓት ጥለን ሌላ አምባገነን የሆነ መሪና ድርጅት ማስቀመጥ መቻል የለብንም የሚል እምነት አለን እንደ ተቋም። ለዛም ነው እንግዲህ መፍትሄው ቀላል ነው ያልኩት። የተረጋጋ ሀገር የሚኖረ የምርጫን ውጤት ሁላችንም ስናከብር ነው እንደ ተቋም፣ ሁላችንም የምርጫን ውጤት ስናከብር ነው ብለን እናምናለን። ይሄ ነው በቃ። ከዚህ የተለየ ምንም እንትን ሊኖረው ይችላል ብዬ አላምንም። እሺ የዲሞክራሲ ስርዓትን ከዚሁ ከወዲሁ እንለማመድ እያላችሁ ነው በአጭር ቋንቋ? እሺ ጥሩ። ወደሚቀጥለው ወደ እንግዲህ ከልዩነቱ ጋር ተያይዞ ሌላኛው የሚነሳው ጉዳይ እናንተ በሰጣችሁት መግለጫ ወይም አብራሪያ፣ ማለትም አፋሕድ ማለት ነው፣ ራሳችንን ለመከላከል እንገደዳለን ብላችኋል። ከዚህ በፊትም ብላችኋል፣ አሁን ደግሞ በባለፈውም ብላችኋል። ይሄ ምንን ያካትታል? እስከምን ድረስስ ሊሄድ ይችላል የራስን የመከላከል እርምጃ? አመሰግናለሁ። ያው እንግዲህ እንደሚታወቀው ተተኮሶብናል። ሲተኮስብን ራሳችንን እንከላከላለን። ራስን መከላከል በሞራልም፣ በህግም እንግዲህ በጦርነትም፣ በመርህም፣ በታሪክም እንግዲህ በታሪክ ህግጋታት ተቀባይነት ያለው መርህ ስለሆነ ይህንን እራሳችንን ለመከላከል ተገደናል ማለት ነው። ከዚህ ባሻገር ግን ቅድም እንደጠቀስኩልህ አራቱ አደረጃጀቶች እንደሚያደርጉት አቅደን ዘመቻን አንወጣባቸው፣ አልወጣንምም፣ ወደፊትም ልንወጣ አንችልም። እኛ አቅደን ዘመቻ የምንወጣው እንግዲህ በአገዛዙ የጦር ኃይል ላይ ብቻ እንደሆነ ህዝባችንም አጠቃላይ በሀገር ውስጥ የሚሆን በውጭ ያለው ደጋፊው የኛ ሆነ የዚህ ትግል ደጋፊ አካል ጠንቅቆ ያውቀዋል። እኛ ከዚህ በፊት የነበሩ አካሄዶቻችን ስርዓቱና ስርዓቱን ማስወገድ ብቻ ነው። ስርዓቱ ለአማራ ህዝብ የሚጠቅም አይደለም። የአማራ ህዝብ የመግደያ መዶሻ ነው፣ ህገ መንግስቱ ጭምር። ይህንን ስርዓት ከስር ከመሰረቱ ነቅለን መጣል መቻል አለብን ብለን ይወጣል። ስርዓቱን እያንኮታኮትን የቆየን አሁንም እያንኮታኮትን ያለን በቀጣይም ስርዓቱን እስከ መጨረሻው ድረስ ይሄ አማራ ህዝብ ላይ የወደቀ አስከሬን ነው። ይህንን አማራ ህዝብ ላይ የወደቀ አስከሬን ለአንድና ለመጨረሻ ጊዜ ለመቅበር ወደዚህ ስርዓት ነው የዘመት ነው። እኛ አቅደን ዘመቻ የምንወጣው በአገዛዙ የጦር ኃይል ላይ ብቻ እንደሆነ የዓለም አቀፍ ማህበረሰቡ ሊያውቅልን ይገባል እንጂ አራቱ አደረጃጀቶችን እንደሚያደርጉት አቅደን በወንድሞቻችን ላይ ዘመቻ አልወጣንባቸውም፣ አንወጣባቸውም። ወደፊትም ወደፊትም ቢሆን በዚህ ልክ ነው ያለው እንግዲህ ሩ እንግዲህ ሌላኛው ከዚህ ጋር ተያይዞ የሚነሳው አበበ፣ የአንድነት እና የህብረት ጠንቅ የሆኑት እናንተ የምትመሩት ወይም አፋድ አማራ ፋንድ ህዝባዊ ድርጅት እንደሆነ ነው። ሌላኛው ቡድን ቅድምም አራት ወር አደረጃጀት የምትላቸውን በግልም የሚንቀሳቀሱ ሰዎች የሚከሱት በተደጋጋሚ የሚናገሩት አንድነት እንዳይፈጠር ያደረገው እነስክንድር ቡድን ነው የሚል ነው እና የእናንተ መልስ ምን ይሆናል ለዚህ ክስ? አመሰግናለሁ በጣም ጥሩ ጥያቄ ነው። እኛ እንግዲህ በአደባባይ በምናወጣቸው መግለጫዎች ሁሉ በጠረጴዛ ዙሪያ ችግራችንን እንፍታ ብለን በህዝብ ፊት ቃል ገብተናል። እንግዲህ በዚህ ጥያቄያችን መሰረት እንግዲህ በመካከላችን ሊገቡ የሞከሩ ሽማግሌዎችን አንድም ጊዜ መልሰን አናውቅ። በየትኛውም አጋጣሚ ቢሆን በመካከላችን ሊገቡ ወይም በመካከላችን ገብተው ይህንን የአንድነትን መንፈስ ማምጣት መቻል አለብን ያሉ ሶስተኛ ወገኖች በታሪክ አጋጣሚ መልሰን አናቅ። በአንፃሩ እነሱ በአደባባይ በሚሰጧቸው መግለጫዎች ሁሉ በጦር ኃይል እንደሚያጠፉም ገልጸዋል። ከእኛ ጋር እንደማይነጋገሩም ለሽማግሌዎች ተናግረዋል። በድብቅ አይደለም እንግዲህ፣ በአደባባይ ነው ጦርነት የከፈቱብን። በተናገሩት መሰረትም እዛ ዙሪያ ችግራችንን እንንፍታ ብለን በህዝብ ፊት ቃል ገብተናል። ይታወቃል። ይሄ በእያንዳንዱ በሚኒስትሪ ሚዲያ የሚሆን በሶሻል ሚዲያ የሚወጡ ዘገባዎቻችን ወይም መግለጫዎቻችን ላይ የዓለም አቀፍ ማህበረሰቡ የሚያውቀው ነው። እንግዲህ በዚህ ጥሪያችን መሰረት በመካከላችን ሊወጉ በመካከላችን ሊገቡ የሚሞክሩ ሽማግሌዎችን አንድም ጊዜ መልሰን አናውቅም፣ ወደፊትም አንመልስም። ይሄ መገለጫችን። በአንጻሩ እነሱ በአደባባይ በሚሰጧቸው መግለጫዎች ሁሉ በጦር ኃይል እንደሚያጠፉም ገልጸዋል። ከኛ ጋር እንደማይነጋገሩ ለሽማግሌዎች ተናግረዋል። እንደምታስታውሰው ከዚህ በፊት እኔ በጣም የሚያሳዝኑ የመግለጫ ጋጋታዎችን ሲሰጡ ይህንን እየቀለበን አልባሽ አጉራሽ መደበቂያ ጫጫካ መጋቢያችን የሆነውን ህዝብ የሚያስከፋ አንገቱን የሚያስደፋ መግለጫዎች በተደጋጋሚ ሲሰጡ መቆየታቸው ይታወሳል። ይህንን በእያንዳንዱ የሚኒስትሪ እና የማህበራዊ ሚዲያ ላይ የምትከታተሉት ስለሆነ ማለት ነው። ስለዚህ በድብቅ አይደለም ጦርነት የከፈቱ በተናገሩት መሰረትም ጦር አዝምተዋል። አርበኛ ከፍ ያለው ደሴን እና ሌሎችን ጨምሮ ብዙ አርበኞችን አሳጥተው ነው። በጣም በሚገርም ሁኔታ እንደሰማችሁት ወሎ ቤት አማራ ህዝ በኩል ፋኖ አፋሕድ እያለ አፋሕድ እንግዲህ ፋኖን ፋኖ ሲከሰል ለመጀመሪያ ጊዜ አንገት ያስደፉ ያፈርንባቸው በእነሱ ነው። ለምን ፋኖን ፋኖ እንዴት በዚህ ልክ ይሰድበዋል? ታስታቡት ከሆነ እንግዲህ በርባን እና ክርስቶስን ከሰው ጋር እስከ ማነፃፀር ድረስ በጣም በሚያሳዝን ሁኔታ መገለጫችን ያልሆነውን ከዚህ ህዝብ አብራ ከወጠን የዚህ ህዝብ አብራ ክፋ የሆነን የዚህ ምሁር የሆነ ሀገር መሪ ሀገር ሰሪ የሆነ ህዝብ ወልዷል። የእሱ ታሪክ ተካፋይ ነን የአባቶቻችን ልጆች ነን ስንል በዚህ ልክ መሆን አልነበረበትም። የእኛን ሀሳብ የማይቀበሉ ከሆነ ነው ያለው አርበኛ ፋኖ አበበ ግንባር ግንባራቸውን እንላቸዋለን ይላል። በዚህኛው ገጥ ደግሞ በፋኖ ማርሸት በኩል አፋሕድ ብልጽግና ካለው በአዴን ናቸው። እንግዲህ ጉድ ያሳይህ በጣም የበአዴንን ወንበር እስከ ማነቃነቅ ድረስ የመጀመሪያዋን ጥይት እስከ መተኮስ ድረስ ሸዋ ላይ የገባውን የጠላት ኃይል እስከ ማንኮታኮት ድረስ እንደ ተቋምም ዙሪያ ገባውን አማራ ክልል ላይ ያለውን የጠላት ኃይል ስናንኮታኮት መቆየታችን፣ እና የብልጽግናን ካድሬ ጭምር ስናስወግድ፣ የብልጽግናን ወንበር አስጠባቂ ኃይል ጭምር ስናስወግድ መቆየታችን ተዘንግቶ አሁንም ስርዓቱን ለአንዴና ለመጨረሻ ጊዜ ለመቅበር የመጨረሻ ልሃስ ጭራሽ ትግል እያደረግን ባለንበት ሰዓት ይሄ ተዘንግቶ አፋዶች ወይም አማራ ፋኖ ህዝባዊ ድርጅት ብልጽግና የሚያግዘው ነው ተተኳሽ ይቀርብላቸዋል ስንት ጊዜ ነው ሸዋ ላይ ብቻ እኛን ታርጌት ያደረገ በተለይ የድርጅቱን የአማራ ፋኖ ህዝባዊ ድርጅት መሪ አርበኛ እስክንድር ነጋን ጨምሮ በየደረጃው ያለን አመራሮችን አነፍንፎ የምንንቀሳቀስበት ቦታ ላይ ሁሉ ድሮን ወድቋል ድሮን ጥሎብናል በዚህም አጋጣሚ በጣም በርካታ ንጹሃኖች ተጨፍጭፈዋል እንግዲህ በጣም በሚያዛዝን ሁኔታ ምንድን ነው ያለው፣ ብልጽግናዎች ናቸው። እኛ ጦር ኃይል የስርዓቱ ጦር አዛዦች አይደለም። እኛ የስርዓቱ የድሮን ጣቢያ ተቆጣጥረን የምናዝ አዛዦች አይደለም። እኔ በምን አይነት እንትን አገላለጽ እንደሆነ የገለጸውም ምን በጣም አዝኛለሁ። ምናልባት ከብልጽግና ጋር በድብቅ እየተደራደሩ ነው የሚለው እያይዘውት ይሆን? ከብልጽግና ጋር በድብቅ እየተደራደሩ ነው የሚለው ክስ ራሱ ከዚህ ጋር የተያያዘ ይሆን ወይስ የተለየ ነው? በታሪክ ከብልጽግና ጋር ተደራድረንም አናውቅም ልንደራደርም አንችልም። ብልጽግና አጥፊ አጥፊ ስርዓት እንደሆነ እናምናለን። አጥፊያችን ነው። አጥፊያችን ከሆነ ስርዓት ጋር እንዴት ልንደራደር እንችላለን። ያ ማለት ሁሉም እንደ ተቋም ተቋም መስርቶ ሲመጣ እንግዲህ አንደራደርም ብለህ በሩ ልትዘጋ አትችልም። ለድርድር ለንግግር በርህን ክፍት አድርገህ ነው የምትታገለው። ይሄ መደብ ትግል ነው እያደረግን ያለን እንጂ ተደራድረዋል የሚሉት የውሸት ክስ ነው። በውሸት ህዝባችንን ማወዛገብ ነው። እኔ በጣም ያዘንኩት አፋሕዶች ተደራድረዋል ብልጽግና ናቸው የሚሉ መግለጫዎችን ከገለጸ በኋላ እንጨፈጭፋቸዋለን። እኔ ከማረሸት ከፋኖ ማረሸት የማልጠብቀው ከአንድ ታጋይ የማልጠብቀው የአማራን ህዝብ ያዋረደ ንግግር እንጨፈጭፋቸዋለን። አፋሕዶች በቃ የሚዘገንን በሰው ልጅ ዘንድ የማይሰደብ ስድብ። ይሄ የአማራ ስርዓትም ትውፊትም ባልሆነ መንገድ ባልተገባ መንገድ ሰውን መክሰስ፣ ህዝብን ማወናበድ እንጨፈጭፋቸዋለን ግንባር ግንባራቸዋን እንላቸዋለን ጀመናናቸዋል፣ እንጨርሳቸዋለን የሚል የጦርነት አዋጅ አውጀው አዝምተዋል፣ ዘምተውብናል። ለዛም ነው አርበኛ ከፍ ያለው አርበኛ ከፍ ያለው ደሴን ጨምሮ ብዙ አርበኞችን በዚህ ከዚህ መግለጫቸው በኋላ አሳጥተው አሳጥተው ነው። ይሄ በጣም ነውር ነው። ነውር ነው እነ ነውር ጌጡም ልንባል አይገባም ብዬ አምናለው። እንደ ተቋም እኛ ሰከን ባለመንገድ ይህንን ኩሩ የሆነ ማህበረሰብ ኮርተን ልናኮራው ሲገባ አንሰን ልናሳንሰው ግን አይገባም። ይሄ ነውርም ነው ወደፊትም አናደርገውም። እንደ ተቋም ይሄ መርሃችን ነው። ስለዚህም በአደባባይ ያለው ማስረጃ ግልጽ ነው። አንድነት የማይፈልጉት እነሱ እንደሆኑ ከእያንዳንዱ መግለጫቸው ማስረጃ እንኳን፣ ምንም ከመግለጫቸው በዘለለ ምንም ማስረጃ እንትን ማለት አያስፈልግም። ማስረጃው እሱ ነው። እንግዲህ እነሱ ናቸው አንድነት የማይፈልጉት ማስፈጸም የማይችሉትን የጭንቅላት አማራጭ ይዘው እንግዲህ በአጥፍቶ መጥፋፋት መንገድ ላይ ናቸው። ይሄ ግልጽ ነው። ይህ አባዜያቸው የፋኖን ትግል እያራዘመውና እያወሳሰበው ይገኛል። ይህ በጣም አሳሳቢ ነው። ወዳጅ ዘመድ ተሰባስበው አማራ ፋኖ ህዝባዊ ድርጅትን ማጥፋት እንደማይችሉ ሊነገራቸው ይገባል። አማራ ፋኖ ህዝባዊ ድርጅትም እነሱን ማጥፋት አይችልም። ሁለታችንም አንድ አደረጃጀት እንግዲህ ሁለታችንም አንድ አደረጃጀት የህዝብ ነን አንድ አደረጃጀት ማለት ይህ ህዝብ ነን ሁለታችንን ማጥፋት አይቻልም። ያለው ብቸኛ አማራጭ እንግዲህ ሁለታችንም እንደ አደረጃጀት የህዝብ እንዲሆንን እናምናለን። እንደተቋም ያለው ብቸኛ አማራጭ አንድ እንዲሆነ መታገል ብቻ። እንግዲህ እንደ አማራ ፋኖ ህዝባዊ ድርጅት ይሄ መርሃችን፣ ከዚህ በፊትም በዚህ ልክ ነው ስንቀጥል የነበረው፣ ከዚህ በኋላም በዚህ ልክ ነው የሚቀጥለው። እስከ ወዳኛው ድረስ ያለው ብቸኛ አማራጫችን አንድ እንደሆነ መታገል ብቻ። ለዛም ነው ወዳጅ ዘመድ ተሰባስቦ አማራዊ የአማራ ፋኖ ህዝባዊ ድርጅት ማጥፋት እንደማይችሉ ሊነገራቸው ይገባል ያልኩትም ለዚህ ነው። አማራ ፋኖ ህዝባዊ ድርጅት እነሱን ማጥፋት አይችልም፣ እንግዲህ እነሱም እኛን ማጥፋት አይችሉም። ስለዚህ ያለው አማራጭ ምንድን ነው? ብቸኛው አማራጫችን ሁሉም ተሰባስበው መልካም የሆነ እሳቤ ለአንድነት ቀናኤ ልቦና ይዘው አንድ ሆኖ መታገል ብቻ ነው። የአማራን ህዝብ ከተጫነው የመከራ ቀንበር ልናላቅቀው የምንችለው በዚህ አይነት አካሄድ ነው ብለን እናምን አደግ ተቋም ወንድሜ እሺ የተጀመሩ የሰላም አማራጮች ምልክቶች ሳሉ አሁን አንተ ባልከው ላይ በውይይት በአንድነት ብቻ ነው መፍትሄው ስትል የተሞከሩ ነገሮች ሳሉ የሰላም አማራጮች እየተሞከሩ ያሉ። አዎ ችግራችንን ለመፍታት እንግዲህ ችግራችንን ለመፍታት የሞከሩ ሽማግሌዎችን ሁሉ በጸጋ ተቀብለን ለማነጋገር ፈቃደኛ እንደሆንን ገልጸንላቸዋል። በዚህ መንገድ እጃችንን እንግዲህ በተግባር ለሰላም ዘርግተናል። ይህንን በእያንዳንዱ መግለጫችንም የሚታወቅ ነው። በዙሪያችን ያለ የሀገር ሽማግሌ የሃይማኖት አባት እንዲሁም አባት አርበኞች ይህንን ይት ባህላችንን ጠንቅቀው ያውቁታል። እንዲሁም የውስጥ ኮሚቴ አቋቁመን እንዲያነጋግሯቸው ስልጣንና ኃላፊነት ሰጥተናል። እንግዲህ በዛን ሰዓት ድርጅቱ ሲቋቋም የውስጥ እንግዲህ በአንድም በሌላ መልኩ ይህንን ነገር አንቀበልም ብለው ካፈገፈጉ በኋላ ወይም ካፈነገጡ በኋላ ማለት ነው የውስጥ ኮሚቴ አቋቁመን እንዲያናግሯቸው ስልጣንና ኃላፊነት ሰጥተናል። በኮሚቴው ኮሚቴው ሲያናግራቸው በመጀመሪያ ኮሚቴ ለማቋቋምና ለመነጋገር ፈቃደኛ እንዲሆኑ ገልጸው ከገለጹልን በኋላ ሀሳባቸውን ቀይረው የውሃ ሽታ ሆነው ቀርተዋል። በጣም በሚያሳዝን ሁኔታ ለአማራ ህዝብ ትግል ለአማራ ህዝብ የለውና ትግል ይወጣ አካል ይህንን ያደርጋል ብለን ባላሰብንበት ሰዓት ይህንን አድርገውታል። ከዚያ በኋላ ነው እንግዲህ በአደባባይ እንግዲህ እናጠፋቸዋለን ይናጠፋቸዋለን አይነት መግለጫዎች ሀሳብ ሲያንጸባርቀው የሚታየው ማለት ነው። እንግዲህ ይህንን ካደረጉ በኋላ ነው ወደ እናጠፋቸዋለን የሄዱት ማለት ነው። ይህም ለሰላም ያደረግነው ተግባራዊ እንቅስቃሴ ነበር። እኛ እንግዲህ በአንድ እጅ ማጨብጨብ አይቻልም እና አልተሳካልንም። እንግዲህ ወደፊት እንዲሳካልን ጥረት እናደርጋለን። ሌላ እንግዲህ የሚያደርግ ነገር ካለን ወይም አንድ ሊያደርግ የሚችል ነገር ካለም ወደፊት እንሞክራለን። ይሄ የምን ጊዜም ተግባራችን ነው የዕለት ተዕለት ተግባራችን። መለያየቱ አማራጭ ነው ብለን አናስብ። እንደተቋም መለያየቱ አማራጭ ነው ብለን አናስብን። እስከ መጨረሻው ተስፋ እንቆርጥም። ተስፋ ቆርጠን አናውቅም። ይሄ የመጣንበት ሂደት ነው። አንድነቱ ህዝባዊም ታሪካዊም ግዴታ ነው ብለን እናምናለን እንደ ተቋም። ይህ ደግሞ ጊዜን ጠብቆ የአማራ ደረጃ ወይም በአማራ ደረጃ ብቻ ሳይሆን በኢትዮጵያ ደረጃም የምናራምደው መርህ ነው። ይህንን በግልጽ እንዲታወቅልን ይገባል። አስቀድመን ግን በዚህ መንፈስ የአማራን የትግል ቤት መስራት ይጠበቅብናል። በዚህ አሁን ለአንድነት ሁላችንም መትጋት ካለብን የአማራን ህዝብ የህልውና አደጋ ወይም የህልውና አደጋ የተጋረጠበትም የአማራን ህዝብ ከዚህ የመከራ ቀንበር እናላቅቀዋለን ብለን ካሰብን በዚህ የአንድነት መንፈስ የአማራን የትግል ቤት መስራት ይጠበቅብናል ብለን እናምናለን እንደ ተቋም። እንግዲህ ከሞላ ጎደል እንደ ተቋም ይሄ ነው መልስ። ወንድም ማለት በጣም አመሰግናለሁ። ባጭሩ፣ በመጨረሻ በጣም አስፈላጊም ስለሆነ ሌላውስ የኢትዮጵያ ህዝብ ከእናንተ ምን ይጠብቅ? ጥሩ ጥያቄ ነው። እንግዲህ አጠቃላይ የአማራ ህዝብ ከፍ ሲል የኢትዮጵያ ህዝብ እንደሚጠብቀን እናምናለን። ይሄ እንግዲህ አማራ ፋኖ ህዝባዊ ድርጅት ከዚህ በፊት አማራ ድርጅት እንዳይኖረው በርካታ ስራዎች ተሰርተውበታል። ድርጅት አማራዊ የሆነ እንደ ተቋም ጠንካራ የሆነ አማራዊ ድርጅት ባለመኖሩ ምክንያት ለጄኖሳይድ የተዳረገ ማህበረሰብ ነው አማራው። ምናልባት የጠንካራ ድርጅት ወይም የአማራ ፋኖ ህዝባዊ ድርጅት በዚህ ሰዓት ወርቃማ የሆነ ድል ያለውና ለኢትዮጵያ መድኛም ጭምር ነው ብለን እናምናለን። ስለዚህ መላው የኢትዮጵያ ህዝብ፣ መላው የአማራ ህዝብ ይህንን ድርጅት በንስራይን እየተከታተለ ድርጅቱ እንደ ድርጅት ቆሞ አማራን ከተጋረጠበት አደጋ ሊያላቅቅ የሚችል ተቋም እንደሆነ አምነው ብሎም በኢትዮጵያ ላይ ያንጃበበው አደጋ ለከፋ እልቂት የሚዳርግ እና ሌሎችንም እንግዲህ የተሰነዘረው ጥቃት ለሌሎችም የማይመለስ መሆኑን አምነው የአማራ ፋኖ ህዝባዊ ድርጅት እንደሚያሸንፋም ነው። ለቀጣዩ የኢትዮጵያ ለቀጣዩ የአማራ ትንሣኤ ለቀጣዩ የኢትዮጵያ ትንሣኤ የሚበጅ ተቋም እንደሆነ እናምናለን። ይህ ተቋም የአማራ ፋኖ ህዝባዊ ድርጅት እንደ ተቋም አሸናፊ እንደሆነ እናምናለን። እናሸንፋለን። ለማሸነፊያችንም ወይም ለማሸነፋችን ትልቁ ሚስጥር ህዝባችን ከኋላ ሆኖ፣ ህዝባችን ደጀን ሆኖ እየደገፈን እንደሆነ ጠንቅቀን እናውቃለን። ስለዚህ መላው የኢትዮጵያ ህዝብም ከአማራ ህዝብ ጎን ሆኖ የአማራ ፋኖ ህዝባዊ ድርጅትን በመደገፍ ረገድ ትግሉን በነቂስ በትኩረት በመከታተልና በማገዝ ረገድ አይተክ የሚናውን ሊጫወት ይገባል። እኛም ለማሸነፍ ነው የተፈጠርነው። እንደ አማራ ፋኖ ህዝባዊ ድርጅት አሸናፊ የሆነ ድርጅት ይዘናል፣ ድርጅት መስርተናል። ይሄ የአማራ ህዝብ የግፍ መከራ አምጦ የወለደው ተቋም እንደሆነ አምኖ ይህንን ድርጅት በትኩረት እየተከታተለ ሊደግፍ ትግላችንን ሊያበረታታ ይገባል የሚል መልዕክት ነው ማስተላለፍ የምፈልገው ወንድም ማለት ነው። እሺ። እኔም በጣም አመሰግናለሁ። አመሰግናለሁ እኔም። እሺ። እናመሰግናለን።